የኔ ሞዴል የኔ ልዕልት፣ እውነት ለመናገር ዛሬ እንደምትመጣ ጠብቄ ነበረ። በትክታክ ሀይሚዬ፣ እንዲያው በህግ አምላክ የሆነ መልእክቴ ከደረሰሽ ማለት ነው። የሆነ ጊዜ ሶሴ የገፈተረችሽ ታይም ኖ ኖ ዳኒ ጉቶ የተደበደበ ጊዜ በለበሹ ልብስ ፎቶ ተነስተሽ ልቀቅልን በህግ አምላክ በህግ አምላክ ድምፅ ይሰማ ትላላችሁ እንግዲህ ዛሬ ደግሞ ይመስለኝ ነበረ ፍቅሬ ገራገር አፌን ፈተው ዛሬ ስለ አንተ ስናገር እያለች መታለች ያኔ ወድ ሀይሚዬ ኒናት እንዲታዲያሳ ስለሚወዱት ሰው እኮ መናገር በጣም ደስ ይላልና መቼስ ይሄ ዘፈን ከሸበለው ቡራ ውጭ ለማንም ሊሆን አይችልም፣ ለማንንም። በፍጹም የሰይጣን ጆሮ ይደፈን፣ ለሌላ ሰውማ መሆን የለበትም። ምክንያቱም አንቺም አታስቢም፣ እናውቃለን። እነ ጠንፌምንም ደስ አናሰኝም ትላላችሁ። እነሱማ ያው አድፍጠው እየተመለከቱ ነው። እነዚህ ልጆች መቼ ነው የሚለያዩት? እንዲ የሚለያዩ ቀን ናፈቀን እያሉ ሽክክ እያሉ ይከታተላሉ። እናንተ መቼም አትለያዩ፣ እንደ አበባ ፍክት እያላችሁ ወደፊት ነው። ቡራና ሀይሚ የዘላለማችን ናቸው። ከነሱ ውጭ አይናችን ራሱ አያይም። ሀይሚዬ ቡራዬ አለቀ። ከእናንተ ውጭ ወደ ውጭ መቤቴን እኔ ከልቤኔ ማስመሰል ምናምን አይደለም። በቃ ቡራ ጋር የሆነ ሰ ካለ እናገራለሁ። ሀይም ጋም እንደዛ ካለን እናገራለሁ። የተናገረ ሰው ሁሉ ደግሞ መጥፎ አይደለም። እንደውም የማይናገር ሰው ነው መጥፎ። የኔ ቆንጆ ሀይሚዬ ፈታ ስትል በትክታክ በፍቅር ሙዚቃ እያዳመጠች ፈልሰሰስ ስትል መታለ ሞዴል ልእልቷ ማለት ነው ለናፈቀቻችሁ